ይህንን የመሰለ ሳሙና ሰርታችሁ ተጠቀሙ። በዚህ አጋጣሚ ይህንን ሳሙና እርግጥ በተለያየ መንገድ ባለፈው በሌላ መንገድ ሰርቼው ነበር። እንዲሁም ደግሞ ኮመንታችሁ በጣም በቃ በትክክል አላሳየሽንም አንቺ ረበስ ማአሙል ዳንቺ ንፉግ እንዳይሰራ ነው ሳሙናው በትክክል እንዳይሰራ ፈልገሽ ነው ያሉኝ። ራሱ ቲክቶክ ላይ በጣም ነበር ያሳቁኝ፣ ሆነን ለመናገር እና ለማንኛውም ግን እናንተ አሰራሩም በደንብ ብታዩት በእርግጠኝነት ሳሙናው ይወጣላችኋል። እንዲሁም በኮመንት እኔ ሳሙናው ሰርቼው ግን አልወጣልኝ፣ እባክሽ በኮመንት አስረጅኝ ጻፊልኝ፣ በጽሁፍ አስረጅኝ። በተቻለኝ አቅም ግን ያው ለመመለስ ሞክሬያለሁ። ነገር ግን ይህን ሳሙና በተለየ መንገድ ይዤላችሁ መጥቻለሁ እና ሰርታችሁ ተጠቀሙት፣ የምር ትወዱታላችሁ። ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተን በያላችሁበት አለም ዳርቻ ሰላማቸው፣ ሰላማቸው ብዙ ትርፍ ይበልልኝ። በነገራችን ላይ በጣም ደስ ደስ የሚል ኮመንት የጻፋችሁልኝ በተለይ ሳሙና በሰራሁት እግዚአብሔርን እንደው እጃችሁ ይባረክ ማለት ነው። እና በላይክ በሸር በኮመንት እንዲሁም ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። እና እዚች ጋ ሳሙናው እስከ መጨረሻ እዩት። እኔ እስከ አሰራሩ እስከ ሳሙናው እንዴት አቀለሽው ማለት ለጥያቄያችሁም ሁሉንም፣ እንዲሁም ደግሞ ያኛው ሳሙና ስሙ በትክክል አስቀምጭልኝ ያላችሁ ስሙን አስቀምጥላችኋለሁ። ቪዲዮውን በትዕግስት ይዩት። እዚህ ችግር የተጠቀምኩት ኮኮምበር ግማሽ ነው። በዚህ አጋጣሚ የልጅ ልደት ነው፣ ነገ እሁድ የልጅ ልደት ነው። ይህ ሳሙና ከተሰራ አራት ቀን ሆኖታልና አራት ቀን አምስት ቀን ሆኖታል። እኔ የሰራሁት ለእንግዶቼ ነው። እግዚአብሔር ካለ ያው እናንተን ከመጣችሁ አንዳንድ ሳሙና ይዛችሁ ትሄዳላችሁ ማለት ነው። እና ባለፈው ራሱ ለሰው ነበር የሰራሁት በጣም ነበር የወደዳችሁት፣ በጣም እኔም ደስ ብሎኛል። እና እዚች ጋር በዚህ መልኩ ኩኩምበሬን ከፈቀፈቅኩ በኋላ አቅልየዋለውኝ በሶስት አይነት መንገድ ነው ምሰራው ና በጣም በቀላል ደቂቃ በዘጠኝ ደቂቃ ሶስት አይነት ሳሙና መስራት ይቻላል። ለዘጠኝ ደቂቃ ብቻ ታገሳችሁ ብታዩት በትክክል አሰራሩም ይገባቸዋል። ከዛ በኋላ ዚች ጋ በያጠለልኩት በነጠላ ነው ያጠለልኩት። በነጠላ ስታጠሉት ውሃውን ምጥጥ ብሎ ይወጣላቸዋል። በቀደም እንትን ነበር የተጠቀምኩት ወንፊት ና እዚች ጋ በነጠላ በምታጠሉ ጊዜ ግን ምንም ነገር አይቀርም። ኪያር ምንድን ነው እንዲሁም ደግሞ ያላችኝ ያላችሁ ኪያር በአረብኛ በአረብኛ ነው ኪያር እንዲሁም ደግሞ በኛ ኮኮምበር ይባላል እና ይሄኛው የተጠቀምኩት ግሪኑ ኮኮምበር ነው ለማለት ነው ከዛ በኋላ እንደዚህ በደንብ ጨምቄ ውሃውን ጭምቅ አርጌ ካወጣው በኋላ እዚች ጋ ይሄኛው አትጣሉት እሺ ስኳር እንዲሁም ደግሞ ቡና አድርጋችሁ ስክራብ ለእጃችሁ ለፊታችሁ መሆን ይችላል። ከዛ በኋላ በዚህ መልኩ የክያሬን ውሃ ወይም የኮኮምበሩን ውሃ አዘጋጀው። እዚች ጋር እርድ ደግሞ እርድ በነገራችን ላይ እርድ አበዛውበት ሳሙናውና ሳሙናው እርድ አበዛውበት ትንሽዬ እርድ በትንሹ ብቻ መጠቀም ትችላላችሁና፣ እርግጥ እርድ የተጠቀምኩት አንድ ማንኪያ እርድ ተጠቅም ያለው እርዱንም በዚህ መልኩ በውሃ በጥብጡት። አለመበጥበጥም ይቻላል። ነገር ግን እኔ ሳሙናውም በርከት ያለ ብዙ ሳሙና እንዲወጣልኝ ስለፈለግኩኝ የባለፈው ሳሙና እግዚአብሔርን እንዴት እንደወደድኩትና እንዲሁም ደግሞ ቪዲዮ እራሱ ተልክሁልኛል ብላችሁ ታምናላችሁ። ተጠቅማ ቪዲዮ እኔ ግን ያው እንደነገርኳችሁ በቀደም ተናግሬያለሁ መሰለኝና ቪዲዮን አላስገባው ለምን ያው ያ ሰው የሚጠቀመው ዩቲዩበር ቢሆን ችግር የለም ስለዚህ አላስገባውም። እና ከዛ በኋላ እዚች ጋ ደግሞ የሩዝ ዱቄት ነው። እናንተ የሩዝ ዱቄት ጌት ነው የምናመጣው በላችሁ እኮ ተጠይቃችኛ ላይ ረተው ረተው ሩዝ ካላችሁ ሩዙ መፍጨት ትችላላችሁ ማለት ነው። እንዲሁም ደግሞ የተፈጨ ሩዝ ደግሞ ይሸጣል በዚህ አጋጣሚ እና ሩዝ ኬት ነው የምናመጣ። ታስቀላችሁ። በተለይ ደግሞ ቲክቶክ ላይ በጣም ነው የሚያስቁት። እግዚአብሔርን ያው እንደ እንትን ሆኖ እንደ አጋጣሚ ሆኖ ቲክቶክ አካውንት ላይ በአንድ ቀን በአንድ ቀን ውስጥ በሁለተኛ ቀን በሁለተኛ ቀን ውስጥ አምስት መቶ ሺህ ነበር እየታየው። እኔ ራሱ ግርም ነበር ያለኝ። ግን ምን እንዴት እንደሆነ ታውቃላችሁ? ፕራይቬት ተደረገ ቪዲዮውን ለምን አካውንቴ ላይ ወንድሜ ሰጥቼ በጣም ነው የተናደድኩት፣ እውነት ለመናገር እንዲህ ምን አለ አካውንቱ ለሰው ልሰጠው ስል ነው እንዲህ በአንድ ቀን ውስጥ በሁለት ቀን ውስጥ አምስት መቶ ሺ ታየውና በጣም ነበር ሰርፕራይዝ ያደረገኝ። እሱም ቪዲዮና እንዲሁም ደግሞ ዩቱብ ላይም ታይተዋል። በጣም ነው የማመሰግነው። ከዛ በኋላ ዚች ጋር የሩዝን ዱቄት ደግሞ በዚህ መልኩ በጥብጥ ታረጉታላችሁ። በደንብ እንትን ይሄ ጓጎለ መሆን የለበት። አሁን እዚች ጋር የውላችሁ ሳሙናው ሳሙናው በዚህ መልቀውን፣ ሳሙናው በደንብ አላሳየሽኝም። እዚችጋ እኔ የምገዛው ሴል ይወጣል። እንደዚህ ሴል ነው የሚወጣውና በስተመጨረሻ ግን አስቀምጥላቸዋለሁ የት እንደምገዛ እኔ። ሳሙናው እና ሴል በሚወጣ ሰዓት ርካሽ ነው የሚሆነው። እንደዚህ ስድስት ፍሬ ወይም ስድስት ሀብ እዚችጋ ይውላችሁ ናቹራል ሶፕ ነው የሚለው። ናቹራል ወይም ደግሞ ፒውር ሶፕ እስኪን እና ብዙዎቻችሁ በቃ ዊ ክፋትሽ ቲክቶክ ላይ በተለይ ዊ ክፋትሽ የሳሙናው ስም ብታስቀምጭ ይምላል ረተረተረተ የሚያሰቁ ብቻ ልጆች አሉ። ለማንኛውም ይመቻችው እና ሳሙናው በዚህ መልኩ ይህ ሳሙና ጎግል ላይ ራሱ ሰርች ብታደረጉ ታገኙታላችሁ ነገር ግን መጨረሻ ያስቀምጥላችኋለሁ። ማርያምን ሳሙናው ራሱ እንዴት እንደተረደረዛው ሞል ሞል የምትሄዱ ምናልባት አሁን ዱባይ ወይም ደግሞ እኔ ያለሁት እርግጥ ደቡብ አፍሪካ ነው። ከደቡብ አፍሪካ ነው ማገኘው። ያው ብዙዎች የት ነው ያለሽ ስላላችኝም በዛም ልመልስ ብዬ ነው። እና እኔ ሙል ነው ማገኘው ሳሙናውን። እንዲሁም ደግሞ በሌላ ሳሙና መስራት ይቻላል። እርግጥ በሌላ ሳሙና እንደው ሌላ ጊዜ ሰርች ያሳያቸዋለሁ በእርግጠኝነት። ከዛ ሳሙና እንደዚህ ካል ከዛ ሳሙናው እንዲን የምታቀልጩ ካላችሁ ያላችሁ ሳሙናው ይውላችሁ። መጀመሪያ ውሃ ጥጃ ያለው ውሃውን ይግላል። ይሄ ሳሙና ብዙ በቃ ብዙ ደቂቃ ምናምን አያስፈልገውም። ወዲያውኑ ነው ቅልጥ የሚለው። እስቲም እያደረግኩት ማለት ነው። ወዲያውኑ በቃ ወዲያውኑ። ቢያንስ አምስት ደቂቃ ይፈጅባቸዋል። እንደውም እኔ እስቶፌ ትንሽ የሞተ ነው፣ እግዚአብሔርን እምቢ ብሎኛልና ውሃ አግዬ ሙቄ እንደገና ጨምሬበት ከዛ። በቃ ውሃ አልጨመርኩበትም፣ በሳሙናው አይደለም ከታች ማለት ነው። ከዛ ምን አደረግኩ? ሳሙናዬን አካፈልኩት፣ ትላለ ሳሙናዬን ካካፈልኩት በኋላ ለሶስት አካፈልኩት። ከዛ ዚች ጋ የሩዙን ክሬም ቅድም የሩዜ የበጠበቅኩ ክሬም እሱን ጨመርኩኝ። ከዛ የሩዙ ክሬም በዚህ መልኩ ለአምስት ደቂቃ ትተውታላችሁ። ከዛ በኋላ እዚች ጋ ደግሞ የኪያሩን ውሃ ጨመርኩበት እና እሱንም ደግሞ እንደዚህ ቢያንስ ለሁለት ደቂቃ ምናምን እየተውኩት፣ ለሁለት ደቂቃ ለአንድ ደቂቃ ነው እየተውኩት ማለት ነው። እዚች ጋ ደግሞ እርድ እርድ አብዝቻለሁ አላልኳችሁ? እርዱን አበዛሁት። እናንተ እርዱን አብዝችው፣ ምን ሆነብኝ? እንደ ቡኒ ሆነብኝ። ግን በጣም የሚያምር ሳሙና ነው የወጣብልኝ። ከዛ በኋላ እዚች ጋ የሳሙና መጨመሪያ ያለች፣ ከዛ በኋላ ኑሮ በዘዴ ትላላችሁ። እዚች ጋ እየፈሰሰብኝ ስለነበር ከዛ የኛው እንትኑን ተጠቀምኩ እና የተውኩት ውጭ ነው የተውኩት። ውጭ ተውት። ለሁለት ቀን ትቼዋለሁ እኔ። በስ- በአምስት ሰዓት ከአምስት ሰዓት በኋላ ራሱ ድርቅ ይላል። ሳሙና ፍሪጅ አያስፈልገውም እና ያው ፍሪጅ ጨምሬው ቀለጠብኝ ላላችሁኝ ነው ይህን ነገር ምነግራችሁና ፍሪጅ አታስቀምጡት። ውጭ ነው የተውኩት፣ ማርያምን እኔ ውጭ ነው የተውኩት። እንደዚህ ያድርጋችሁ፣ በሥርዓት አሰራሩን ካያችሁ ምንም አይበላሽባችሁን። ሳሙና ውጭ ነው የተውኩት እላቸኋለሁ። ከዛ ግን ምን አደረግኩ? እዚ ይላቸ አበቃቃውት አበቃቅቼ ሞላውት ሁሉንም ሁለት ባዶ አገኘው። ከዛ እነዚህ ሁለት ባዶ አደረጌ አበቃቅቼ ሞላውት ከሁለት ቀን በኋላ ይኸውላችሁ ከሁለት ቀን በኋላ እንዴት ድርቅ እንዳለ ራሱ እግዚአብሔርን። ራሱ በቃ ራሱ ነው ውልቅ የሚለው ራሱ ይወጣልና በተለይ ደግሞ እንደዚህ የኛው ነጫ ሳሙና በጣም የሩዟ ሳሙና እንዴት እንደተመቸችኝ። እኔ እሱን አሁን መጠቀም ጀምሮ ያለውና ያኛው እንኳን ጨርሼዋለሁ። ስጦታም ለሰጠው ሰጥቼ ከዛ በኋላ እኔ ሁለት ፍሬ ነበር የደረሰኝ። ሁለት ፍሬ ጨረስኩ ትላቸዋለሁ። ከዚ ኮኮንበሩ በጣም ነው ግን የሚያምረው ሳሙና በጣም ከዛ በኋላ ያው እነዚህ አይነ እንደዚህ ነገሮች፣ አረብ ሀገር ያላችሁ በተለይ ይህንን እቃ ገዝታችሁ ብትሄዱ በጣም አሪፍ ነው፣ የምር በጣም ይጠቅማቸዋል። እግዚአብሔር ለወደፊት ራሱ እኛ ሳሙና ሳሙና በስድስት መንገድ በአራት አይነት መንገድ ነው የሚመረተው። ስለዚህ ያው አመራረቱን ወይም ደግሞ አሰራሩን ኬሚካሎቹን ካገኘን ሳሙና መግዛት ራሱ የለብንም። ኬሚካል አግኝታችሁ ራሱ በሱ ራሱ ንግድ መጀመር ትችላላችሁ ብዬ አበረታታችኋለሁ። ማወቅን የመሰለ ነገር የለም፣ መማርን የመሰለ ነገር የለም። ያው ብዙዎቻችሁ ደግሞ ብዙ ማለት አንድ አምስት ፐርሰንቱ ደግሞ ኩረጃ ምናምን። አንዳንዴ በነገራችን ላይ አንድ ሰው ኮርጆ የማይሆንለት ሰው አለ። ታቃላችሁ አይደለ? ኮርጆ የማይሆንለት ሰው ከዛ ስታጠብበት እንደዚህ ሆነ። ያው ለማሳየት ያክል ነው፣ እና ኮርጆ የማይሆንለት ሰው አለ። ዋናው ነገር ጭንቅላት መጠቀም ነው። እኛ ጭንቅላታችን ከተጠቀምንበት ብዙ ነገር መስራት እንችላለን፣ ለማለት ያክል ነው። ለማንኛውም ሳሙና ይንን ይመስል ነበር። በመጨረሻ ግን ሳሙናው አስቀምጥላቸዋለሁኝ። ቪዲዮን ከቻላችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ በሌላ ቪዲዮ ግን እንገናኛለን፣ እንደ እግዚአብሔር ፍቃድ። እዚች ጋ ሶስቱንም ሳሙና ስታጠብ እንደዚህ ያሳይቻችኋለሁ። በጣም ነው የሚያምረው በጣም እኔ እግዚአብሔርን ሰርታችሁ ብትሞክሩ በጣም አሪፍ ነው። እዚች ጋ እኔ ካምፓኒውን ለማስተዋወቅ ያክል አይደለም። እዚች ጋ ሞል ሲሄድ የሁላችሁ ሳሙናው እንዴት እንደ እንትን እንደሆነ እንደሚሸጥ እንደዚህ ይሄንን ይመስላል ማለት ነው።